ሰላም አለይኩም ወራህመቱላሂ ወበረካቱሁ። ላስጎብኛችሁ። ዛሬ ሰርግ ላይ ነኝ። ማሻአላ ተባረካላ። ዛሬ ሽክውልሃል እ ዋው እንዴት ታያችሁት? ይማ በቀል ነው አይደለ? እኔ በልብስ ገዛለሽ። አንቺም ማሻአላ ተባረካላ። ፋሎ ያልከው ባሉካ። በቃ እንዴት ታያችሁት እ እንግዲህ በቀደም እኔን ሽፎን አልብሶኝ አይታችሁ ነበረ። እኔ ደግሞ ሰፕራይዝ አድርጌዋለሁኝ ልበሰውና ልቃርጽህ ብዬው ነው ማለት ነው። ማሻላ ተባረካላ። ያው ከረባቱ ይቀራል ማለት ነው። ከረባት ደግሞ ስገዛለት የባንክ ቤት ሰራተኛ ነው። ኧረ አትለኝም ግን ስለማረበት ደስ ብሎኛል። ርላአራት ለ አምሮ ብሃል ማሻላ ተባረካላ። ማሻላ በውሀ ይለቅ በውሀ ይለቅ፣ ትፍትፍ ብለናል። ማሻላ በሉት እና አምሮብሃል። እንግዲህ ከረባሽ ጭራሽ ስታደርግበት በቃ የመንግስት ሰራተኛ የለ የለ ማለት ነው የለላ አከብርኩብን ነው ማሻላ ብያለሁ። ደስ ስለማረብህ ደስ ብሎኛል። ማነሽ ችኳ ይሄው አለባብሽ ልሻሉ ነ ውሳጅ ተረከቢኝ በጎየ ጭራሽ ጭራሽ በጎዬ አልክ እሺ፣ ምንም ማለት አይደለም። እኔንም አልብሰኝ ስለማረብኝ እኔ ደግሞ ሰፕራይዝ አደረኩ እንግዲህ ኤድን ቢያልፍ ምንም ቢል እንግዲህ፣ እንደምን ተስፋ ብሏል። ሰይድ ማለት ነው፣ እዛ ነጣል ኤድ ነው። በቃ ዛሬ እንደምን ተስፋ ብሏል ማለት ነው። ማሻላ ተባረካላ። ያው ቤት ውስጥ ነው የቀረጽኩት ያለሁት። ማሻላ ብያለሁ። በቃ እሺ ሀባይብ፣ እንደምታዩት እንግዲህ ወደ ሰርግ ቤት እየሄድን ነው፣ በባጃጅ ማለት ነው። አስመራ በርን አልፈናል። እንግዲህ ቅርብ የቅርብ ርቀት ነው። ፀሐይ ስለሆነ እንጂ በግርም የሚከር ነው ሚካኤል አካባቢ አባሱ ሚሊዎች ታቁት አላቸው ማለት ነው። ይሄው ይህርን ነው እንግዲህ አስመራ በርን አልፈናል ማለት ነው። መዲና መስጅድ አካባቢ ደርሰናል። እንደምታዩት ያው ካሜራ መቀረጥ እወዳለሁ ለነገሩ ማለት ነው። እና ደስ ብሎኛል ዛሬ በስንት ጊዜ የሰርግ በላሁ። ቀቀዋ ትምህርት ቤትን በሩቁ ይታያልስ ክስ ነው። ሰፈራችን አረንጓዴማ ነው። ቀቀዋ የሚባለው አካባቢ ጫካ ይመስላል አይደለ? ግን ከውጭ ሆናችሁ ስተስ እንዴት እንደሚያምር እና እንግዲህ እየደረስን ነው። ግዝካዜያችሁ ወደዛው ነው። ይሄ ከላይ ሰማያዊ የተቀባው ትምህርት ቤት ነው ማለት ነው። አዲስ እየተሰራ ነው፣ የድሮውን አፍርሰው አሁን ሃይስኩል ሊሆን ነው ማለት ነው። እስከ ስድስት ነው፣ እስከ ስንት ነበር በፊት? ብቻ እንዲያም እንዲህ እያልን ማለት ነው። ያው ወደ ሰርግ ቤቱ ሄድን ማለት ነው። አብራችሁን ቆዩ። ያው አሳያችኋለሁ። ዛሬ አስጎበኛችኋለሁ። ሀባይ ቦቼ አብራቸው ቆዩ።

ከዛም ሴት እየቱ ያለችው ውጭ ነው። ወንድልክ እንደ ሰደቃ በሉስ። ጨዋታ የለም ምን የለ። ጅባስ ነበር ዘጉት። አሁን ከዛ ወደ ሴቷ ቤት አባሶ የሚሌነች ሴቷ ቤት ሊሄዱ፣ እንደምታወት ሰው እየገባ ነው። ባጃጅም አለ ሜሊባስም ማለች። ማሻ አለ ወላሂ፣ ድምቅ ያለ ሰርግ። ልጁ ዝምተኛ ነው፣ ግን የሰው መሀባ ያለው ልጅ ነው። እና እኔ በቃ ይመቸኛል፣ የስራ ሰው ነው። እኔ እንጃም ብየንገራችሁ ከሰይድ ዘመዶች ውስጥ እሱ በጣም እኔ የማከብረው ልጅ ነው። እና ለዛም ሄድኩኝ ሰርግ ማለት ነው። እንግዲህ ሰይድም እንደምታወስ ባጃጅ ገባ ማለት ነው። እና ሰው በዛባቸው። ብዙ ሰው እንዳይመጣ ብለዋል። ምክንያቱም ሴትየቱ ያለችው ውጭ ነው። ስለዚህ አያስፈልግም ተብለው ነበር። እምቢ አሉ ማለት ነው። እንደምታወስ በጣም ብዙ ባጃጅ እም ያሉ ማለት ነው። እንግዲህ በዚህ በሚሊባሱ ቢሄዱ ይበቁ ነበር ሰዎቹ እና እዚህም አማቴን ላሳያቸው አማቴ ጋር ነኝ እና የሰይድ እናት እህት ልጅ ነው የሚያገባው እና የሰይድ እናትም እንደምታዋቸው ማሻአላ እሸግዬ ናቸው ማለት ነው። ከዛም በኋላ ባለባጃጆቹ ቲፋ አድርገው ሰው ጫኑ። ሚሊባሷም እንደዛው ጫኖች እነሱ ያሉ ሳምስት ሽማግሌ አምስት ወይንም አስር ወጣት ያዙ ነው ያሉት። ግን ሰው እምቢ አለ፣ እንሄዳለን አሉ። እንግዲህ ሂዶ ሊያስለቅሷቸው ነው። ሴት የሌለበት ሰርግ አይጣል በሉ ማለት ነው። እና አሁን ሄዶ ባዷቸውን ሊመለሱ ነው። አረ ወላሂ፣ እንደዚህ ያለ ሰው ከይችም ሰምች ማለቅ ማለት ነው። አረ ጉድ ይውልኝ። እና እነሱ ወደ ሰርግ ቤታቸው ሲሄዱ፣ ወደ ሴቷ ቤት ሄዱ ማለት ነው ኒካህ ሊያስሩ እኔ ደግሞ ወደ ቤቴ ልመለስ ልቀርጻቸው ማስታወሻ ይሆናል ብዬ ቀረጽቋቸው ምን ታደረጉሳላቸው። ዩቱበር ስትሆኑ እንግዲህ ምንም ነገር የሚያልፋቸው የለም ሞትም ሆነ ምንም ሞትም ቤትም እጅ ባልቀረጥ ነው። አስተኩፊሮላ ከብሬ ኮዶሪ እንጃ ይሄ ካሜራ ማለት ነው ካሜራ ጉድ ያመጣልና፣ ይሄው ቀረጽኳቸው። አንደኛ ማስታወሻ የሆነዋል ለልጁ ማለት ነው። ብቻ እንዲህ እንዲህ እያል እንግዲህ እነሱ ውረዱ አትዱ ቢባሉ ቢያሉ ወጣቱ ማለት ነው፣ ጥቅ ጥቅ አሉና ባለባጃጆቹ። ማሻ አላህ ሰይድ ደግሞ እዛ እየቀረጸ ነው። ተመልከቱልኝ ሰይድ እየቀረጸልኝ ነው። ፓርት ቱ ይኖረዋል ብያስባለሁ። ሴቶቹ ቤት ያለውን ጉዳይ ወደዛ ፓሶ ሚሊዮን ያስጎበኛቸዋል፣ ያስጎበኛችኋል ብያስባለሁ ሰይድ ማለት ነው። ይኸው ሰይድ እራሱ እሱ ነው ሙሽር ሚዜ እንትን የሚመስለው ማለት ነው፣ ባለሰርጉ ማለት ነው። እሱ ይመስላል እራሱ ልጁ ወላ ሲያሳዝንኝ እና ሰር ሽክ ብሎ እንደዚህ በቃ እየተሽከረከሩ በቃ አስባልቱን አንድ አደረጉት። አይ አይ ሰው ባለው ነው አለ። እኔ ደስ ብሎኛል እና እነዚህን ኮረዳ ልጆች ደግሞ እናያዛችሁ እና እንውሰዳችሁ ባዷችን ከምንመጣ እናንተ ሊዘ እንመጣል አሏቸው ማለት ነው። ይሁ አሳፈሯቸው ማለት ነው። እና ብቻ እኔ ደስ ብሎኛል። ምሳይን በልቼ ወደ ቤት የተመለስ ኩላ እና እኔ ወደ ቤት የልመለስ እነሱም ይሄው ሄዱ ማለት ነው። ወደ አባሱ ሚል ሄዱ እኔ ወደ ቤቴ ወደ ላይ ተመለስኩኝ ማለት ነው። ወደ ላይ ልመለስ እነሱ የቀረስኩ ነበር ይሄው ሄዱ። በአጃጆቹ አበዛዛችሁ፣ ተመልከቱ ማለት ነው። ልክ እንደ ፍየል አንድ ሚኒባስ ያለ ይሄ ሁሉ ሰው ነው የጫነው። እምቢ አሉ ማለት ነው። ሰዎች የሚያስለቅሷቸው ነው። አለኩል ያህልን ስለተዝናናቸው አብራችሁ ስለቆያችሁ ከልብ አመሰግናለሁ። አባይ ቦቼ ላይክ ሸር አበረታቱኝ፣ ውዶች ማሮቼ ማለት ነው። ሰላማቸው ይብዛ።